ሰውን እሳት ላይ ጥሎ የምንደናደር ማለት ነው እንዴ? የምን እሳት ላይ መጣድ ነው የምትሰራው ነገር አለ እንዴ? ለምንድነው ይሄ እኔ ነገር ስጠይቅ ይሄ ደነገጥከው? አይ ማለቴ ያው እኮ ካወቅከው ነገረኛ እነግርሻለው፣ ግን ያው ለምን ጠየቅሽኝ ብዬ የማላውቀው ሰውዬ በዚህ ላይ ምን እያደረግሽ ነው? አልቻሶ፣ እዚህ ምን ትሰሪያለሽ? በአሁኑ ሰዓት እዚህ ምን ታደርጊያለሽ? አይ እኔማ ለጠዋት ቁርስ የሚሆን ነገር ላዘገጃጅ ብዬ እኮ ነው። እናሳችን አትመጠመጭም፣ እዚህ ምን ትሰሪያለሽ? እንደ መቃስ ይዘሽ ሳይሽ ጊዜ እኮ ነው እኮ መጥረቢያ ቤት ስ አንቺ ምን አገባሽ? አበሽናትኝ። እሺ ሚስቴ እንደዚህ ነው የምትተኛው። ሞቼ አደረኩብሽ አይደል? በጣም አንዴ እንኳን አትለቂም። ክንድሽ ተመችቶ ነዋ። ደግሞ ጸጉሬን ስትነረክ ምናምን በስማ ሰከንድ አልፈጀብኝ ውስተኝ ትንፋሽሽ ደግሞ በጣም ነው ደስ የሚለው። አመሰግናለሁ የአንቺው ክንድሽ ይመቻል። ይህን የመሰለ ጸጉር ልትቆርጥብሽ ነበራል። አረ ካደበረት እኔ ታቋርጭ ይሰጣት። እኔ የምመኝል ግን ዳጣ ነው። እሺ አትልማ ትወዳታለህ? አረ አላልኩ ግን እኮ ከምሬኝ ነው። እሷ ትሆናለች አለች። በጣም ንጹህ ልጅ ናት። አስተሳሰባ ምናምን በጣም ምርጥ ነው። እሱን እኮ ነው መልክ ኪቺን ሁሉ መታ ስራ ታግዘኛለች። ሰው የሚረባት አይነት ልጅ ነች። በዛ ላይ ጠንካራ ናት። ችግር ለመፍታት ያላት ጉጉት ትማርከኛለች። መልኳስ ብትል ደስ አትል ቆንጆ ናት። በተለይ ቀሚስ ስትለብስ በቃ ሁልጊዜ ቀሚስ እንድትለብስ ነግራታል። አይ ምንም እንዳትነግራት አውቄብሃለሁ። እሷ ደግሞ በጣም ደስ ብላሃለች። ለእኔ ለመንገር አፍራ ነው አይደል? ሰላምዬ፣ አታሳፍሪኝ። እንዳጣ የእኔ ቆንጆ ዛሬ ከእናቷ ጋር ከእናቷ አቀፍ ከእናቷ ክንድ ላይ ትኝት ብላ እንዴት ነው ደስ የሚለው እናት የእናትነት የእናት ፍቅር የእናት እቅፍ እንዴት ደስ ይላል ውድ ቤተሰቦች እንግዲህ የሆነት በጣም ደስ ነው የሚለው ዛሬ እንግዲህ ዳጣና እናቷ ሰላም እንግዲህ አንድ ላይ እቅፍ አድርጋት በቃ እንዴት ነው ጠረንሽ የሚያምረው እያለቻት ነበረ ና ዳጣይ በቃ ጠረነሽ በጣም ጠረነሽ ጣም ጣፍጣል እያለቻት ነበረ። እንግዲህ እሷም ደግሞ ሰላምዬ ክንዲ ሲመች እንዴት አለ እንቅልፍ ወስዶኛ አደረ እያለቻት እንግዲህ በስስት እያየቻት ብቻ በቃ ሁለቱም በስስት እየተያዩ ደስ የሚል እንትን እያደረጉ ነበረ ማለት ነው። በጣም ነው ደስ የሚለው። ያው እንግዲህ እናት እየቱ በአጋጣሚ ነው የመጣችው። ለሊት ባለፈው እንዳያችሁት አበጊ የምትባለች ተንኮለኛዋ ልጅ እንግዲህ የዳጣን ጸጉር ልትቆርጣትኝ ገብታ ነበርና በዛም እንግዲህ የእናትዮዋ የእናትነት የናትነት አንጀት በቃ ዝም ብሎ ቀስቅሷ መጣትኝና፣ ሰላም እንግዲህ ሌሊት ስትመጣ የዳጣ ክላስ ክፍት ነው። ከዛም ብቅ ስትል እንግዲህ አበጊ በይህንን መቀስ ይዛ ፀጉሯን ስትቆርጣት ነበር የደረሰችው። ምን ነው ለምንድን ነው እንደዚህ የምታደርጊው እያለቻት ነበረ ምን አባሽ ትሰሪያለሽ አንቺ በዚህ ሰዓት እያለች እንግዲህ እሷን ገልምጣት ነው የወጣችው እኔማ ለቁርስ በት ቁርስ በጠዋት መነሳ ስላለብኝ ቁርስ ልሰራ እንትን ነው አንቺ ግን ምን ትሰሪያለሽ ስትላት ምን አገባሽ እንኳን መቃ ይዤ ቀርቶ መጥረቢያ ይዤ ብገባ ምን አገባሽ ነው ያለች ማለት ነው እና በቃ እንግዲህ ጸጉሪሽ ልቆርጥሽ ነበረች ዚህ ምን አስባ ነው በቃ በጸጉሪሽ ቀንታ ይሆን በቃ ጸጉሪሽ ቀንታ ነው የሚሆነው እያለች ነበረ እሷ ግን ያሰበችው ሌላ ነው ሰላም እያልነቃችው ማለት ነው እንግዲህ ውድ ቤተሰቦቻችን ስዎቻችን በጣም የሚገርም ነው። በጣም የተንኮል ጥግ እጅ አብይ የምትባል በጣም ተንኮለኛ ናት። እንግዲህ ያንን ካደረገች በኋላ አባቷን ሄዳ እንግዲህ አስር ሺህ ብር ስጠኝ፣ በጣም ፈልግ ሆነ ያስፈልገኛል ብላው ነበረ። እሱም እንግዲህ እሺ የምትሰጭበት ምክንያት ምንድን ነው ሲቀጥል፣ ይሄን ያክል ብር አስር ሺህ ብር ለአንቺ ምን ይተክልሻል? ለምንድን ነው ሽስ ነው የምትሰጭው ብሎ ነበር የጠይቃት ያንን ሲላታየህ ስጠኝ ስልህ ለሌላ ቢሆን ትሰጣል ነበረ እኔ ግን ስለማትወደኝ እንደዚህ አልከኝ ነው ያለችው ማለት ነው። እንዴ ይሄ እኮ እንዴት ነው ማልወድሽ? ከዛ እንዲሁም ከኔና ከውሃ ማን ነው የምትወደው እያለችው ነበረ። አንችንም ውሀንም ዳጣንም በጣም ነው የምወዳችሁ ነው ያላት። ዳጣ እንደ ሙኛ ጋር እንዴት አርጋ መጣሃት ዳጣና እኛ ምን አገናኘን እያለችው ነበረ። አይ ያዋና አይደለ መውደድ እኮ አያልቅም ምን ችግር አለው እነዚህ ከእጆች ጣቶች የትኛው ላይ ተሽቶች ስለዚህ ሁሉም ወዳችሁ ና ሀብሽር ያይዞሽ ወድሻለሁ እያላት ነበረ አትወደኝም ብሩን ካልሰጠኝ እያለችው ነበረ ብር ስላልሰጠች ከሆነ ማለት ምክንያት አምጪ ሶሪ ምክንያት አምጪና እሰጥሻለሁኝ ና ያላት ማለት ነው። ግን አሳማኝ ምክንያት ስለሌላት የምትለው ስለጠፋ ተናዲያን የወጣቸው። ከዛ ምሄዳ እናቷን እንግዲህ አባቴ እኮ አይወደኝም ነግሬሽ የለ ብር ስጠይ ብለው አልሰጥሽም አለኝ እያለች አልነበረ። ለምንድን ነው ብሩን? ብሩ ስለማይጠቅምሽ ነው አልሰጥሽም ያለሽ እንጂ ስለማይወድሽ እኮ አይደለም እያለች አልነበረ። ተይው ተይው፣ እኔን ሳይሆን ውሃን ነው የሚወደው እኔን አይወደኝም እያለች እንግዲህ እየደጋገመች እያወራችሁ ነው አማርኛውን እሱም እንግዲህ እንዴት ነው እወድሻለሁ፣ እንዲያውም የመጀመሪያ አንቺን ከዛ ውሃን ከዛ ዲያጣን ነው የምወዳችሁ እያላት ነበረ። በቃ በጣም ነው የተናደደችው። አሁን እሷ የምፈልገው ያንን ጸጉር ቆርጣ እኔ እኔ ማስመርመር ነው። ከዛ በኋላ ሪዛልቱን አውቃ ቤቱን ማተረማመስ ነው እንግዲህ እናትየዋ፣ በባለፈው ስራሽ በጣም ተናደጀብሻለሁ። ምክንያቱም እንደዚህ አይነት ሀሳብ ድጋሜ እንዴት ታስቢ በጣም ነው ያስቀየም ሸኝ እያለቻት ነበረ። ግን እኮ ማየ እውነቴን እኮ ነው እያለቻት ነበረ ዝጋሜ ማለት ነው። እና አሁንም ሌላ ነገር ትደግሚ ያለሽ እንደ ጭራሽ እያለቻት ነበረ እና ምናምን ስትላት በቀጥፊ ከዚህ ብላ ከዛሬ ቀጥቼ እዚህ እንዲያታነሺን አለቻት። ግን በነገራችን ላይ ደጋግማ የእሷ ማንሳት የሚገርማችሁ ለእናትየቱ በጣም እንትን የሆናት በቃ ማለት ሀሳቧን ሰረቃት፣ የሆነ ነገር እንዲታስብ አድርጓታል ማለት ነው ምክንያቱም በቃ ምንም ትዝ ያላላትን አሁን የሚገርማችሁ ዩቲዩብ ላይ ስገብታ እንግዲህ ስለ ዲኤንኤ ሰርች እያደረገች ትገኛለች። ማለት እየተመራመረች ነው የት ሆስፒታል ምርመራው እንደሚሰጥ ከዛ እንዴት እንደሆነ ምናምን፣ እንግዲህ ሰርች እያደረገች ትገኛለች ማለት ነው። ከማድረጓም አልፎ እንግዲህ ጋሽ ደረጀን እየጠየቀችው ነበረ። የት ነው ዲኤንኤ የሚሰጠው እያለችው ነበረ። በዛም እንግዲህ ካች ደረጃ በጣም ነው የደነገጠው ክውን ያለው ማለት ነው። እንዴት ነው ይሄ ነገር እንዴት? ማለት የምን ዲኤንኤ ነው የምታወሪው? ስለምን ዲኤንኤ ነው የምን ዲኤንኤ የፈለግሽ እያላት ይያላት ነበረና አይ መቼም የልጆቼም የልጆች ተጠራጣሪ ነው ብያልህም አስመስዬ ነው የወለድኳቸው ያው ምን ጠየቅኩ እንጂ ሌላ ምን አስደነገጠ? ምንድን ነው አንተ ጋ ያለው ነገር? ምኑን አሀል እያለችው ነበረና፣ ጋሽ ደረጀ ግን እንዴት ከየት አመጣሽው? ደግሞ ስለምንድን ነው የምታወሪው? እኔ ልጆችንም አንተ ናስ መስይ ነው ልርጓችሁ እያለችው እንግዲህ ጋሽ ደረጀ በቃ በጣም ነው የደነገጠው። ማለት ይሄ ኢሚዲየት አክሽን ነው ማለት። ምንም ያላሰበውን ነገር ድንገት ስትጠይቀው በጣም ነው የደነገጠው። እሷ ግን ደጋግማ ልጅቷ ከአንዴ ሁለት ሶስት አራትዬዋ ነው የሚገርማችሁ። ዛሬ ድጋሜ ስትነግራት እና በቃ ጥያቄ ተመላለሰባት ታውቃላችሁ። ሶ እንግዲህ ያንን አጋጣሚ ነው ለጋሽ ድረጅ የሚጠይቀችው። እሱም እንግዲህ አጋጣሚ እንትን ላይ ኮምፒውተር ላይ የሆነ ስራ ይሰራ ነበር እና በቃ ቦታው እንግዲህ አንተ ደግሞ ነገር እናወራለን ብላ እንግዲህ ማርታ ትኝት ስትል እንዴ

አራት በቃቻው ስትለው እሺ ነበር። ግን ሰው አስቸጋሪ ነው እንግዲህ፣ ለምን እንዴት ከየት እያለ ይድቃቅ ምን ነው። ስለዚህ ጥያቄዎች ስነባበሩ ደግሞ ደግሞ ፊቱ ይለይበታል ድንጋጤው ምናምን ነገሩ እና በጣም አስቸጋሪ ነው። ስለዚህ እሷን ደግሞ የበለጠ እንዲትጠራጠር ያደርጋታል ብያስባለሁ። ይሄ እንደዚህ መደንገጡ ማለት ነው። ለሁሉም ዳጣ በጣም ደስተኛ ናት። ሰላምን የመሰለች ውድናት በቃ ማለት ያኔ በዲኤንኤ ወይም አባቷ ነግሯት በህክምናው እናትነቷን ባታረጋግጥም በቃ የሆነ ነገሯ ነግሯት ኦልሬዲ እናቷ የሆነ የእናትነት እንትኗ በቃ አሪፍ ጊዜ እያሳለፈች ነው። ከዛ ውጪ ደግሞ እንግዲህ እህቷ እችኛቱ አበጊ ቢሆን ዳጣ ተወዳታለች። ግን ዳጣን በጣም ነችኛቱ የምትጠላት ግን ቢሆንም ዳጣ ተወዳታለች። እች ውሃ የምትባለው እህቷ እንደ ዳጣ በስማን በጣም ነው የተመቻቻት። በጣም በቃ ቤቱ ሁለ ነገሯቸው የቤተሰቡ በቃ ሰላም በቃ ይሁን ዲስ ሚል ስሜት እንዳለው ነው እንግዲህ ለሞገስም ስታወራለት እንደነበረው ብቻ ከባድ ነው። ከዛ በተረፈ አበጊ አሁንም ያው ተንኮሎሏ እንደቀጠለች ነው። እንግዲህ ዳጣ ተነስታ ከሞገስ ጋር ሂዳ ነበር ነበርና ወደዛ እንደሄደች ምን አንተና ውሃ ስትመጣ ዳጣ ሄዳለች ከሆነ ልጅ ጋር ስትላት ማለት ነው። ከዛ ሄድት ብላ ለናታን ብለን አሪፍ ነው። ዳጣ እኮ ሌላ ፍቅረኛ እንዳላት ታውቃለህ? ፍቅረኛ አላት ብለው ወሬዋን አልጀመረችም ልጅምርችም። ከዛ ናታን ደግሞ እንግዲህ ከሰላም ጋር እያወሩ ነበረና፣ ሰላም ለምን አብይኝ አትረዳትም? ግን በጣም እኮ የምትወድህ ለምንድን ነው ግን አታውቅም እንዴ? ግን አንተ እንዴ የምትወድህ አታውቅም እንዴ ስትለው አይ ማወቅ አልፈልግም ማለት ማለት ነው እና ታዲያ አንተ ለምን ወይ ዳጣን ስትለው አይ ዳጣ እኮ ምንም እንትናት ማለት ምንም ትዝ አይላትም። ስለዚህ በቃ እኔ እነግርልሃለሁ እያለችው ነበር እንግዲህ ዳጣንና ናታንን ደግሞ እንዲቀራረቡ ያው ሰላም እንደምታደርጋቸው በቅርብ እንጠብቃለን። እንግዲህ ዳጣም የሆነ ስሜቱ እንደሚገባት አንጠራጠርም። ውድ ቤተሰቦቹ ላይክ፣ ሰብስክራይብ ያደረጉ ጠበቁ። በቀጣይ ክፍል እንገናኝ። ሰላም ቆይልን። ባይ ባይ።